ተገናኝተን እናውራ ምናምን ምናምን፣ ቢያናግሩሽ መከራ፣ ቢያናግሩሽ መከራ። እንዴ አንደበትሽን አትቆጥቢ፣ ገንዘብሽ ነው አይደለ? እንዴ በቃ ይሰጥሻል። ከሰኞ ባለፈው ጊዜ አርብ ጀመረሽ ደወልሽ፣ ከአርብ እስከ ሐሙስ ድረስ እየተንከራተትኩ ነው። መርስ የሚችለውን ያክል ሀዋላ ስራ አርባ ሶስት እየሆነ ነው። ጨነቀኝ እያልኩሽ ነው አይደለ? ስታስቢሆን ከአንቺ ጋር ጭቅጭቅ የሚናፍቀኝ ይመስልሻል? ስታስብኝ እኔ ከአንቺ ጋር ከካፍቴሪያ ጀምሮ እንደዛ ዋጋ የከፈልኩት ሰባት ወር ሙሉ ከሰውነት ጉዳኔ የወጣሁት ብር ቢኖረኝ እና እኔ እንደዚህ አይነት ሴት ነኝ። ታውቂኛለሽ በደንብ ጠንቀቀሽ። በስነ ስርዓት በክብር በጻፍሽልኝ ሰዓት እመልስልሻለሁ፣ በወራሽኝ ሰዓት እመልስልሻለሁ። እቤት ድረስ መጥቼ በሚገባሽ ሰዓት ላይ ጨፍረሽ፣ ተሳድበሽ፣ የፈለገሽን ነገር አደረገሽ፣ ሄድ ዝም አልኩ። ከዛ መልሰሽ ስታወሪኝ በስነ ስርዓት አወራሁሽ። እኔ የምችለውን ያክል እየጣርኩ ነው አልኩሽ። ሃያ ቀን ይቀሯላልሽኝ ሀያ ቀን የሚቀ- ታይመርሲ ለሚያልቅ ጊዜና ለሚያልፍ ነገር ለዚህ ለማይረባ ብር አይደለም። ብዙ ነገር አብረን አሳልፈናል። ብዙ ነገር አብረን አሳልፈናል። እንደዚህ አይነት ባለጌና ጨካኝ ሴትም እንዳልሆንኩኝ በደምብ በደንብ ጠንቀቀሽ ታውቂያለሽ። ግን እኔ ከአንቺ ጋር በየጊዜው ጭቅጭቅና አፍ መካፈት በጣም ነው የሰለቸኝ። እሺ አንቺ እንደምታስቢ ሆን የተንኮለኛ ሴት አይደለሁም። ወረቀትሽ እስከሚያልቅ የሆነ ነገር ማሰብማ ቢሆን ኖሮ ያኔ አራት ወርና ሰባት ወር ሙሉ ከአንቺ ጋር ዛ ኩሽና ውስጥ ካፍቴራ ውስጥ ቁጭ ብዬ ጊዜና ታይሜን አላቃጠልም። ሰውነት እስከሚያልቅ ድረስ ህሊና ና እንደ ሰው ስለማስብ ትላንትና በጣም ብዙ ቃላት ተናገርሽ። አትፍሪ። በመሸሽጡ እንዴ ኧረ አስቢ። ኧረ አስቢ። ሁሉ ጊዜ ጸቢ ሰልችሽ ኧረ አስቢ። ለሰው ልጅ ብር አይደለም፣ ሰው ልጅ ነው ዋናው። ኦኬ አስቢ። በደንብ ጠንቅቀሽ ታቂናለሽ። ጊዜው ጾም ነው፣ በዓላት እየመጣ ነው። አስቢ የአንችን አስራ አምስት ሺህ እና ስር ሺህ ብር አይደለም፣ እኔ ምንም አምስት ሳንቲም የሚገርመኝ ሴት አይደለም። ለምን አትሰጭም ታዲያ? ካልገረመሽ ለምን አትሰጫት? ለምን እኔ እኮ ሰው ስንት አይነት አፍ እንዳለው እራሱ ግራ ነው የሚገባው። መስመስሎ ቅንድቧ ራሷ በምንድን ነው ያሰመረችው? ይህ ቅንድብ የሀበሻ ቅንድብ ነው። ይህ ቅንድቧ ምንድን ነው? አራ የሚገርምሽ ነገር ቤቷ ስትገቢ የኦርቶዶክስ መዝሙር ትከፍትና ሰከንድ ሳይሞላ መልሳ ዘፈን ትከፍታለች። እንዴ ሴትዮ ምን ሆነሽ? ከስር ጻፍኩላት። ላብራራ አለ የኔ ወንድም፣ የምንኖርበት ሀገር ሙቀት ስለሆነ ከሙቀት ስገባ መዝሙር ነው መከፍተው መዝሙር ነው ስለዚህ ትንሽ ከቀዘቀስኩ በኋላ ዘፈኑን ከፈትኩት። እሺ ምን ላድርጋለች ነው። ኦኬ አሳረኛው በሱ ከሃይማኖት የሚመዛዘን ነገር እንዳታመጣው። ለምን ስትገባ፣ እኔ ብዙ ጊዜ ስገባ መዝሙር ከፍታለሁ። ያ የእኔ ፍላጎት ነው። መዝሙር ከፍታለሁ ስጨርስ፣ ሀሳብ ካለኝ አውራለሁ። መጨረሻ ላይ መሀል ላይ የሆን ነገር ተፈጥሮ ሙዚቃ ልከፍት እችላለሁ። ያ የእሷ የመጣችበትን ሃይማኖት አትወክልም። እሷ ናት። እኔ አሁን ብዙ የሚናደዱብኝ ሰዎች ሊኖሩ ይችላሉ። ዛሬ እኔ ማርያም ከሆነ ቀኑ ደስ ብሎኝ የማርያም መዝሙር ከፍታለው። ሲያልቅ ወደ ገደሉ ሀሳብ ሄዳለው። በዛች ደቂቃ አምላኬን ማምለክ መስበክ መብቴ ነው። ነገር ግን እሷ ለምከፍተው ሙዚቃ እሷ ለምሰረው ራሷ ትጠይቅበት እንዳንድ ኦርቶዶክስ ራሷ ነው የምጠይቅባት። ከሃይማኖቷ ጋር የሚመጣ አንዳችም ነገር አልቀበልም። ሃይማኖቷን እርሷ ልትወክል አይችልም ኦርቶዶክስ የሚወክል እንኳን እሱ አይደለም አንድ ጳጳሳት ፍጦ ቢገኝ ጳጳሱ ሃይማኖቱን አይወክለውም። ስለዚህ ሃይማኖቱን ፍታው፣ ምንም አያገባኝም ስለ ሃይማኖት። ነገር ግን እንዳንድ ኢትዮጵያዊ ስደት ላይ አፈርድ ሜ በልታ ያመጣችው ሴት በወዳጅነት ጊዜ የሰጠቻቸውን ገንዘብ ይሄ ቃሏ ላይ እንደተበደረች ያንቺን ብር ምናምን፣ ኦኬ ምናልባትም ከሁለቱ መስማት ጥሩ ነው። ይቺ ልጅ አልሰጥሽም አይደለም ያለችው። አልካደቻትም፣ ቀኗን ጠበቀች ምናምን ያልከውም ከሁለት አባቱ ካልሰማን መፍረድ ይቸግራል። ሁለቱም ይምጡ፣ ይችም ባለቅንድቧም፣ ያችም ትምጣ። ከዛው ነገር ይቀባሉ። ገንዘብ ሰጪዋ ገንዘብ ሰጪዋ ትመጣለች። ገንዘብ ተቀባይዋ ግን አንገቷ ላይ ካራ ቢገባ አትመጣም፣ አትመጣም በምንም ተአምር አትመጣም። ቆይ ግን አዎ፣ ግን ቮይሱን ስሙት። በጣም ነው የሚያበሽቀው ቮይሱ። ሰጠሽኝና አስራ አምስት ሺው ላበደርሽኝም፣ አዎ እንኪ ተጠቀሚ፣ ችግር የለውም ሳራ፣ ሲኖርሽ ብለሻል። ሀቅ ነው። አስር ሺም ሰጠሽ፣ አምስት ሺም ሰጠሽ፣ ሳራ ችግር የለውም የጠፋው ይጥፋ ብለሻል። ፈቃድሽ መሰረት ስለዚህ ሁሉንም ነገር ገንዘብ አምሳ ሺ ና መቶ ሺ ብር ብዩ ይኖረንም እኛ ጤነኛ ከሆን መተካት ይችላል። ስለ ቪዛ ላልሽም ነገር በብዙ ወይም መንገዶችን መስተካከል ይችላል። ግን እኛ ከተቃረንና ና ጸብ ካለን ግን ሁሉ ነገር ሊስተካከል አይችልም። እንደሌላ ሰውና ሰው ና ባለጌ ና ውስጥ ሽን ባላቅ ኖሮ እኮ አላነርሳም አላወራሽም። ኢግኖር አርግሻለሁ። በደሎች ና ቂሞችን እያሰብኩ አንቺን ለመበቀል እሞክራለሁ። ግን እኔ እንደዚ አይነት ሴት አይደለሁም። የምቆመው እግዚአብሔር ፊት ለፊት እንደዚ አይነት ሴት ሆኝ እንዳልሆንኩም ጠንቅቀሽ ጠቀለች። ስለዚህ ሁሉ ነገር በመረጋጋት ተረጋ። ኦኬ እንደምትለው አርሴማ ነው ስሟ ይላሉ እ አርሴማ ምን አርጋ ነው የአርሴማን ቃል እኔ በጣም የምታስቁኝ የድንግል ልጅ አርሴማ ነኝ ምናምን እያላችሁ ስንት መስዋዕትነት የከፈሉትን ስም ስትጠየቁ ስትጠሩ ማትሸማቀቁ በስማቸው ስትጠቀሙ ማትሸማቀቁ አርሴማ እናቴ ብላችሁ ቲክቶክ ትከፍቱና ስራችሁ የታላቁን ዳቢሎስ እንኳን ያስንቃል። በእነሱ ስም ለምንድ ነው ቲክቶክ የምትከፍቱት? ስራችሁ የሴጣን የምትጠቀሙት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስንት ነገር ገድል የሰሩትን የእነሱ ስም ስትጠየቁ ስትጠቀሙ የማታፍሩ በጣም የምታስቁኝ ናችሁ። በጣም እግዚአብሔርን ስራችሁ የሴጣን ስማችሁ። እነዚህ ስንት ሰማት የከፈሉ ስም እየተጠቀማችሁ አሁን እቺ አርሴማ እናቴ ቅንድብሽ ግን የሴጣን ቤት የጠንቋይ ቤት ከሰላራ ጋቢ ነው ምትመስሉ። እንዳንድ ኦርቶዶክስ ማን አባሻዞች ነው እንግድ እንግዲህ የሱዳን ቅንድብ የተቀነደብሹ ቅንድብ አንባሽ ገና እንደዚህ አይነት ሳይ እራሱ እኔ ደሜ ነው የሚፈላው። ምን ይመስላሉ አሁን ቅንድ ምሮሚ። ይኸውልሽ ምን እንደው ታውቂያለሽ፣ አንድ በጣም የማትረጁ ነገር እንደዚህ አበዳሪዎች ተበዳሪና አበዳሪ የመጨረሻ የሚያናድድሽ ፓርቶ አልሰጥም ብላ ብትቆርጥ ይኸውልሽ፣ አልሰጥም ገንዘቡን የለኝም በቃ ወይ ደግሞ ሳገኝ እሰጥሻለሁ ብላ ተስፋ ብታስቆርጥሽ እኮ ችግር የለውም። ምን እንደሚያደርጉት ታውቂያለሽ በቃ እየፈለኩ ነው፣ እየፈለኩ ነው ዛሬ ነገ ከነገ ወዲያ ምናምን እያለች ማለት ነው። አሞትሽን ነው የምታፈሰው። ጭራሽ ከነበረሽ ተስፋ የነበረሽን ተስፋ ነጥቃ ድጋሚ ሌላ ሌላ በቃ ያልሆንሽውን አወዳደቅ በቃ ነገ አርብ እሰጥሻለሁ ትልሽና አርብ ሲደርስ ወይኔ እንዳጋጣሚ እንትን ብሎ ሰኞ ሰኞን ሰኞ ሰኞን ሰኞ በየዋም ህግ በህግ በየተኛውን ቦታ ላይ ህግ ያለበት ነው ዱባይ ላይ ገባሽ? ቀላል እኮ ነው። እዚህ ጋር እኛም እዚሁ አጠገባችን እኮ። ስለዚህ ምን ማድረግ እንደሚቻል እናውቀዋለን። ሮሚ አሁን ከሚዲያ ውጭ ልጅቷ ባለቤቷ ትምጣ፣ የዚች ልጅን ስልክ ትስጠኝ። እኔ ራሴ ደውዬ በአካል አሁን አገኛታል። ሮሚ ገባሽ? አልሰጥም ምናምን አይደለም። አንደኛ ሁለተኛ ደግሞ ከሚዲያ በላይ ህግ ያለበት ሁለቱም ዱባይ ናቸው። ሌላ ሌላ አገር አይደሉም። ልጅቷ ወረቀቷ አልቋል። ወረቀቷ ስላለቀ ህግ ቦታ ይሄን ገንዘብ ፈልጋ ከሄደች ሁሉም ማስረጃ አላት። ልካልኛለች፣ አይቼዋለሁ፣ ሰምቼዋለሁ። ሴትዮዋ በአፉ አውርታለች፣ ገንዘቡ አለብኝ ብላ አምናለች። ነገር ግን ገንዘቡ ይወሰንላታል፣ ገንዘቡ ይሰጣታል ለልጅቷ። በየወሩ ሰርተሽ ክፋይ ነው የሚባለው፣ ዱባይ ነው። ነገር ግን ልጅቷ ምንድነው የምትሆነው? ወደ ኢትዮጵያ ነው የምትላከው። ይሄ ኬዝ ካለቀ በኋላ ወደ ኢትዮጵያ ትገባለች። ልጅቷ ደግሞ መግባት አትፈልግም። መግባት እንደማትፈልግ ደግሞ ተበዳሪዋ ታውቃለች። አያችሁ፣ የአገር ሰው ጽፎላታል በቤቷ ገብቶ ሼር ተደርጎላታል ሴትዮዋ አትመጣም። ልጅቷማ እንደውም መች ነው በቃ እኔ ተስፋ ቆርጫለሁ አለች። እውነት ስልኩ አለክ፣ ስልኩ አለክ? አሁን ያበዳሪዋ የተበዳሪዋንማ ይሄው ቲክታክ አካውንቱ አለኝ፣ ቁጥሯንም ልክልሀለሁ። ቆይ የተበዳሪዋን የተበዳሪዋን ስልክ አለ እኮ ዝርያ እኮ እሷንም ትስጠኝ ችግር የለም። እኔ አሁን እደውልላትና ሁለቱንም ማለት ነው። ሮሚዬ የኔ አሁን የሚዲያው ጋጋታ ሳይሆን ሁለቱ መሬት ላይ ካለ ሁለቱንም አስማምተን አንደኛ፣ ገንዘብ ስለሆነ ሮሚ፣ ገንዘብ ስለሆነ የሚሻለው አበዳሪዋንም ተበዳሪዋንም አባብሎ አስታርቆ እጇ ላይ ያለውን ገንዘብ በስሰጫት እንመን ብለን ሶስት ሺህም አምስት ሺህም እንድሰጣትና ገባሽ ያለውን ነገር ምክንያቱም እሷም አልሰጠውም አልሰጣውም አልሰጠውም እኔ አልካድኩም ካለች፣ ኦኬ እንዳልካድሻት የሆነ በርስ ሰጫት ነው ምናውቀው ብለን አባ ብለን ሮሚዬ፣ መጀመሪያ በዚህ ኒድ የሚዲያው ላይ ምን አለ ተወርቶ ሁለት ሶስት ቀን ሪከርድ ተደርጎ ዝም ከምንል ልጅቷም ገንዘቧን እንድታገኝ በብልሃት እናያዛትና እኔ ሁለቱንም ላናግራቸው። ሮሚ አይ ካልሆነ ግን ሚዲያው እንደፈተ ይፈተዋል። ልጅቷን ግን እያስፈለገቻት ነው በሰዎች ልታስይዛት ላይክ ወረቀት ስለሌላት እያስፈለገች ነው። አሁን ከዛ ቤት ከወጣው ሶስተኛ ነው አራተኛ ቤት ቀይር ያለው እና ከጓደኛ ጋር ተጠልዬ ነው ያለውት። እኔ ከነ ልጇ ሴትየዋን ከነ ተቀብዬ ካፍቴሪያ እያለኝ ስራ ሳይሰሩ ያበላው ያጠጣውቸው ቆይተናል። ብዙ ወለታው ይላታለው። ሴትየዋ እያንዳንዱ ሚስጥሬን ስለምታገኝ እያስፈለገች ያለችው በቃ ተስፋ አሁን ራሱ ስደውላት ቶሎታ አነሳ ነበር ለከላ አለው ቁጥሯል ቆየው mm. ጽፋልኛለች።